ተፈጥሮ በጣም በቃ ጭንቅላቱን በዛ በኩል ብሎ ዶሮን አመለጠኝ። ወደዚህ ሰብሰብ ብላ አርገው እንጂ ኧረ ዶሮ አመለጠኝ ነው በእጅ ያስገባችሁልኝ። ይሄ ለእኔ ትልቅ ስጦታ ነው፣ ከስጦታ በላይ ነው። ስጦታ አያስፈልገኝም ነበር፣ ከዚህ በላይ ምንም አይፈልግም ነበር፣ ከልጄ በላይ ምንም አልፈለግም ነበር ግን አንተ ደግሞ ጨመርክልኝ በጣም ደስ ይለኛል ማየት ስትጓጉ የነበራችሁ የታገዙትንም ልጆች መጨረሻ ለማወቅ ፍላጎት የነበራችሁ ልጆች በሙሉ ዛሬ ሁሉም ነገር ተሰካክቶ እነሱም በሰላም በልጅ አቤል እና በዘላለም አማካኝነት በተለያዩ በአካባቢያቸው ከጓደኞቻቸው ጋር አብረው አንድ ላይ ሆነው ልጆቹን ካሉበት ከመጥፎ ከጨለማ ከመጥፎ ቦታ አውጥተው ዛሬ እዚህ ደርሰዋል ዘላለምንም በጣም አመሰግናለሁ ድረስ ትልቅ ትልቅ ውለታ ነው ያለብኝ። ይህ ዘላለም በጣም እንግዲህ፣ አቤል በመጨረሻዎቹ ቀናት መስፍንን ለመያዝ ባደረግነው ጥረት ከነ ህመሙ ከኛ ጋር ሲሳተፍ ነበረ፣ ጥረት ሲያደርግ ነበረ። የመጨረሻዎቹ ቀናት አልቀረም፣ አብሮን ነበር። ከዛ በኋላ ግን ያው የመስፍን ያለበት ቦታ ከታወቀ በኋላ ዘላለም ምን ያህል መስፍንን ፊት ለፊት የማየት ጉጉት እንዳለኝ ስለሚያውቅ እደውሎልኝ እዛ ቦታው ላይ ልገኝ ስያለው ያው ሁለታችሁም ለነፍሳችሁ ሳሳሱ ፊት ለፊት ተፋጣችሁ ገብታችኋል፣ እዛ ቤት ውስጥ ያው እንግዲህ በዛ ሰዓት እኛ ከጀርባ ነበርን፣ ከእናንተ ጀርባ በሩን ትንሽ ገርበብ ሲል የሽጉት ተሰማ። እኔ በቃ ከሁለት አንዳችሁ ላይ የተተኮሰ ነበር የመሰለኝ በሰዓት ምንም በምንም ነገር ማንገናኝ ሰው ይህን ያህል ለኔ ይህን ያህል ሪስፖንሱ ለህይወቱ በማድረጉ ለእኔ የበለጠ ነው። ምንድን ነው የሰጠኝ ጥንካሬ ነው የሰጠኝ እንድናወጣ ውሸትን ሁሉ ጊዜ እንድናሸንፍ የሚመኙ መልካም ስራ የሚወዱ በርካታ በርካታ ተመልካቾች አሉን። እነዚህ ሰዎች እንግዲህ ያው በተለያየ በተለያየ የዓለማዊ ክፍል ላይ ነው ያሉት እና በድጋሚ ያው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ዛሬ የበዓል ልዩ ፕሮግራማችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል ማለት ነው። አሁን ደግሞ የተገኘ ነው አንድ ሰው ባለ ሁለታችን ነው እና የምንልበት ሰዓት ላይ ተገኝተናል። እንዲሁም ደግሞ ሰርፕራይዝ ይኖረናል ማለት ነው። ያለፉት ቀናት እንዴት አለፉ? እንዴት ነበር ያያችኋቸው? ፕሮፖ ዞሮ ዞሮ በእናንተ እንግዲህ፣ ዘላለም እና ሉሉ ማለት ነው። እንኳን ለዚህ ያበቃችሁ ማለት ነው። እንግዲህ አብይልን ሰርፕራይዝ ሊያረጉ መጥተዋል እላችኋለሁ። ሁላችሁም በጉጉት የጠበቅናችሁ ነበር። እዛ ቀን አብይልን ተጎድቶ ነበር፣ በመስፍን ድንጋጤ ማለት ነው። ሰላም አሌይኩም ረህመቱ ላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙብዙ ጥርብርብ ይበልልኝ። ሰላም ሰላም። ክርስቲያኖቻችሁ እንዴናችሁ? ባላችሁ በጣም አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ከሀገር ውጭ፣ ከሀገር ውስጥ ያላችሁ አላ በሀገራችን ያብቃልን። አላህ ይጠብቃችሁ ማለት ነው። ዛሬ ያው የዛሬ እንግዲህ አይታችኋል፣ በዓል ነው ማለት ነው። እንግዲህ ዘላለም ና ሉሉ ዶሮ ገዝቶ ወደ አቤል እናት ቤት እየሄዱ ነው ማለት ነው። ወደ አቤል ቤት ሄዱ ነው ዶሮውንም ማስቸገራቸው አልሄድም ያለ ማለት ነው። አልታረድም ያለው እኮ ነው። አልታረድም ያሉ ፈርተው እኮ ነው ፈር ማለት ነው። ዶሮዎች ማለት ነው። እነሱ ግን እንደምንም አድርገው ያዟቸው ማለት ነው። እና ዛሬ ደግሞ በጣም ደስ የሚል ማለት ነው አይታቸዋል እዛ ቀን ተመስፍን ጋ መስፍን ቤት እንግዲህ ለምሱን እንትን ሲል ራሱ ሽጉጡ ሲመዝዝ ማለት ነው። እነዚህ ሊገድላቸው ሽጉጡ ሲመዝዝ ራሱ ጭንቅላቱ በተነ ማለት ነው። ጭንቅላቱ ሲበትን አቤል ደንግጦ ነበረ። በድንቃጤ ነው ወጥቆ ነበረ፣ ፌንት ለቆ ነበረ። ከዛ ነው ፌንት ሲለቅ ነው ሰው ሁሉም ግራ ተጋብቶ ነበረ ማለት ነው። አሁን ከዛ ደግሞ ዛሬ በዓል ነው። የፋሲካ በዓላቸው ነው። ፋሲካ በዓል ነው። በነገራችን ላይ እንኳን አደረሳችሁ የፋሲካ በዓላችሁ ማለት ነው። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን፣ ሁላችንም አንድ ያድርገን ማለት ነው። እና ዛሬ ሁለት ዶሮ ይዞላችሁ እናትየው ጋር መጡ ማለት ነው። ያው ምርቃታቸውን እየተቀበሉ ነው ማለት ነው። እናቴው በጣም ነው ደስ ያላቸው። እኔ ይህንን ባታመጡ ልጄን ስላገኘው ልጄን ያለ አባት ያሳደጉት ልጄ ስላገኘሁኝ በጣም ደስ ብሎኛል፣ ይበቃኛል ብሎ የሎሎና የዘላለም ልክ እንደሌለ ሎሎ በጣም የመራኩት ማለት ነው። ምረቃታቸው ማለት ነው። እንደዚህ ሲቀጥል እነሱ ጋር እንደጨረሱ እንግዲህ ማህሌት ጋና ማህሌት ከነ ወንድሟ ቁጭ ባሉበት እነሱ ቤት ይዘው ሄዱ ማለት ነው። እዛ ቁጭ አሉ ማለት ነው። ዳቦቸውንም እንግዲህ በዓል በዓል አስመሰሉት። በጣም ደስ አላቸው። የአቤልም እናት አቤልም ዘላለምን ሉሉንም አንድ ላይ እነ ማህሌያ ቲቤት ሄዱ ማለት ነው። ማህሌያ ቲቤት እንግዲህ ሞቅ ደመቅ ያደረጉት ነበረ በዓል አስመሰሉት። በዓልም ነው ያ በዓልም አስመሰሉት። እናትየውም ደግሞ አሁን የአቤል እናት በጣም ነው ደስ ያላቸው፣ ልጆቹ ሲያዩ ሆዳቸው ተንትና። ለበቃ ምን ልበላችሁ እና መስፍን ይሄን በዓል አትብላ አለው። የዚህ በዓል ስንት ሰው ይበጠብጥ ነበረ ቢኖር ማለት ነው። ስንት ሰው በጥብጦ ስንት ሰው ውጪ ነበረ የሚያሳድረው ማለት ነው ግን አልሐምዱሊላ ገላገለው። በጊዜው ገላገለው ማለት ነው፣ በዚህ ጊዜ ነው የገላገለው። እና በዓል ደግሞ ደስ የሚል በዓል እያሳለፉ ነው። አልሐምዱሊላ አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት የሚያደርግልን ይሁን። በጣም ደስ ይላል ማለት ነው። አንድነታችን ይቀጥል ማለት ነው። እናተን ባወጣችሁት አላህ ይተካበት። በጣም ደስ ይላል እንደዚህን አስባችሁ እናቲ ያው ጋፊታቸው ላይ በመድረሳችሁ እናንተ ምራችሁ ትልቅ ነገር ነው ማለት ነው። ያ ውለታ እየከፈላችሁ ነው ማለት ነው። ብዙ ውለታ እየከፈላችሁ ነው ማለት ነው። በጣም ነው ደስ የሚለው እንግዲህ ናህቲና መህሊት ማለት ነው። ቤታቸው ቁጭ ብለው እንግዲህ እነሱም ደስ ብሏቸዋል። ለዚህ እንዳደረሳቸው ምስጋናቸውን ሁሉም አቅርበዋል። በቃ ደስ የሚል ያው ዛሬ ከቤተሰብ ጋር ነበረ የሚያሳልፉት ዘላለም እና ሉሉ ማለት ነው። እነሱ ግን ጓደኞቻቸው ጋር ሊጠይቁ ደካማዎቹን ሊጠይቁ የተጎዱትን ሊጠይቁ እንግዲህ የበዓል ቤት ቤት እየሄዱ ነው ማለት ነው። በጣም ነው ደስ የሚለው። እንደዚህ ትብብር ካለ እንደዚህ አይነት ነገር ካለ በጣም ነው ደስ የሚለው ማለት ነው። አሁ በነገራችን ላይ ሁሉም ሰው ደንግጦ ነበረ እዛ ጊዜ ሱ ሽጉጡ ሲመዝዝ በቃ አንዳቸው አለቀላቸው ተብሎ ብዙ ሰው ድምጻቸው ጸጥ ሲሉ ብዙ ሰው ፈርቶ ነበር። ብዙ ሰው ነበር የደነገጠው ማለት ነው። ግን አልሐምዱሊላ በራሱ ተገለበጠ ማለት ነው። የነሱ እያሰበውን በራሱ ሆነ ማለት ነው። አይታችኋል እንግዲህ የተፈጠረው ነገር ጀግናው ሉሉ ማለት ነው። ተግንብ ዘለው ነው እሱን ለመያዝ ይሄደው ማለት ነው። እኛ ግን የፈለግነው ምን ነበረ? መስፍን ቁጭ ብሎ ህግ ቦታ ቀርቦ ሲያወራ እንደው ምን አይነት አይን አለው፣ ምን አይነት እሳፍ አለው፣ ምን አይነት መልክ አለው ብዬ እሱ ነበረ በደንብ ለማየት ነበር የፈለግኩት የፈለግነው ነው ማለት ነው። ግን ህግን ቦታ ሊቀርብ እንኳን አልተፈቀደለትም። ወዳው ነው በራሱ እጅ ጸጥ ያለው ማለት ነው። እንግዲህ መጥፎ ሰው እንደዚህ በራሱ እጅ እጁ ሲያጠፋ በራሱ እጅ ልቡ ሲያጠፋ በራሱ እጅ ራሱ ሲያጠፋ በጣም ደስ ይላል ማለት ነው። መልካም ቢሆን አያጠፋም ነበረ። መልካምነት ስለሌለው ነው በራሱ እጅ እንደዚህ እየጠፋው ማለት ነው። እና በጣም እውነት እናመሰግናቸዋለን። ዘላለም እና ሉሉ ጀግናዎች፣ ጀግና ጀግና ማለት ነው። ደስ ይላል። እንደዚህ እውነት የታመመ ሰው የምታነሱት፣ የተቸገረ ሰው የምታነሱት፣ የተጨነቀ ሰው የምታበረታቱት እንደዚህ በቃ አለ አደለም። ብዙ ሰው ነው ሰፕራይዝ የሚያደርጉት አሁን እናትየው የእናቴ የአቤል እናት እንዴት እንደመረቁ እንዴት ደስ እንዳላቸው እኔ እናት እውነት በጣም እኛም ደስ ብሎናል፣ እኛም በጣም ደስ ብሎናል ከልክ በላይ ማለት ነው። እንኳን ደስ አልዎት እና እና እርስዎ ብቻ አቤል እና ዘላለም መርቁ ማለት ነው። እነሱ ናቸው እውነት እነዚህ ልጆች አሁን እናቲና ማህላዊት ማለት ነው እንደዚህ አይታዩም ነበረ። እንግዲህ ጊዜ ማህሊት አይታችኋል፣ እንዴት እንደተጫወተባት እንዴት እንደደረሰባት ስንት መከራ ላይ እንዳለች አይታችኋል ማለት ነው። እንዲሁ እናቲም እንደዚህ ማለት ነው። እሱንም እንደ አስሮት እንግዲህ ሰው ሲመጣ ሁሉም እሱ እየመሰለው አዲ ልቀቀኝ ልቀቀኝ እያለ ብዙ ነገር እያስለፈለፈው ማለት ነው። ግን አልሐምዱሊላ አሁን ይኸው በዘላለም እና በሉሉ እንደዚህ ታይተው ቁጭ ብሎ ለማየት ለማውራት፣ በዓልን ለማክበር አበቃቸው ማለት ነው። የሰው ልጅ አንዳንዴ ጥሩም ነገር ማየት መጥፎም ነገር ማየት ጥሩ ነው። ለማስ ይጠቅማል፣ ማለት ነው። ለምን ትምህርት ይሆናል ወደፊት ማለት ነው። እነዚህ አሁን የሁሉም አስተማሪነት ነገር የሚያረግ ነገር ደስ የሚል ነገር የሁሉም ደስ የሚል ነገር ነው ያረጉት ማለት ነው። ምክንያቱም እንደዚህ አይነት ይደረጋል ብሎ ማንን አላሰበም ነበረ። ደግሞ እሱንም በእጅ ይያዛል ብሎም አላሰቡ ነበረ። መስኑ ሁሉም በጉጉት የጠበቀ ነበረ፣ በጉጉት ማለት ነው። ግን ህልማቸው ተሳካ ማለት ነው። ህልማቸው ተሳካ ማለት ነው። የሁሉም ሰው ህይወት አተረፉ ማለት ነው። በዚህ አይነት በጣም ነው እውነት ከልብ ነው የምናመሰግናችሁ ሉሉ እና ዘላለም ጀግና ጀግና ጀግና ናችሁ ማለት ነው። እና ቤተሰቦች እንግዲህ እናንተም የገባቸው አበረታቷቸው እነዚህ ልጆች በጣም ጥሩ ልጆች ናቸው። እውነተኛ ሀሳብ ነው የሚያቀርቡት ማለት ነው። እኔም የገባቸው እንዲህ እንግዲህ ሰብሰብ እስክራይብ ላይክ ኮሜንት ሼር ያደረጋችሁ አበረታቱኝ። ቪዲዮ አይታይልኝ ቪዲዮን እንድታዩልኝ በአላህ ጠይቃችኋለሁ ማለት ነው። ቪዲዮን እንይልኝ ማለት ነው። እንግዲህ ከወደዳችሁት ሼር ላይክ በማድረግ ሀሳብ አስተያየታችሁ ኮሜንት ላይ በማስጠበቅ። በማስቀመጥ ቤተሰቡ ነው። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ።